ሰላም ጤና ይስጥልን፣ ወደ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የዕለቱን መረጃዎች ዘንላችሁ ቀርበናል። በቅድሚያ ማርስተ ዜና ኦርጋኒክ ካውስትሪች ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽሕፈት ቤት አመራሪዎች ስልጠና ሰጥራም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ስምጥ ሸለቆ ሲኖዶስ በከራት ከተማ የጽዳት መራ ግብር አካሄደ። ከመረጃዎቹ ጋር ከእናንተ ጋር መቆየውን የአማኑ ሌብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። ኦርጋኒክ ካልትሪች ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽሕፈት ቤት አመራሮች ስልጠና ሰጠ። ኦርጋኒክ ካልትሪች ከባለፉ የፈረንጆቹ ዓመት ጀምሮ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን ለቤተ ክርስቲያን አመራሮች ስልጠና በመስጠት ላይ እንደሆነ የሚታወስ ሲሆን በፈረንጆቹ 2004 በቤተ ክርስቲያን ተክላና ደቀ መዝሙር በማፍራት ዙሪያ ያጠነጠኑ ስልጠናዎችን ሰጥተዋል። በያዝነው ዓመት ከጥቅምት 5 እስከ ጥቅምት 8 ቀን 2018 ዓ ም ለተከታታይ 3 ቀናት በሁለታ ከተማ በአሸዋ ሜዳ እና በቢሾፍቱ ከተማ ለሚገኙ 138 የካውንስሉ ቅርንጫፍ ጽፈት ቤት አመራሮች ቤተ ክርስቲያን ተከላን እና ደቀ መዝሙር ማፍራትን አስመልክቶ የሙሉ ቀን ስልጠና ሰጥተዋል። የሰለጠኑ አገልጋዮችና አመራሮችም ወደ ቤተ እምነታቸውና ወደ ቤተ ክርስቲያናቸው ሲመለሱ ይህንን ስልጠና እንደሚሰጡና ለቤተ ክርስቲያን ተከላና ደቀ መዝሙር ለማፍራት ትኩረት እንደሚሰጡ ይጠበቃል። በተካሄደው ስልጠና ላይ ከኦርጋኒክ ቸርች ፓስተር ብሌክ ኬሊ ከአሜሪካ እንዲሁም ዶክተር ገዙ ሞሲሳ ስልጠና ሰጥተዋል። ከዚሁ ጋር ተመሳሳይ ይዘት ያለው ስልጠናም በቀጣይ በምስራቅ ኢትዮጵያ ለመስጠት እንደታቀደ ከካውንስሎች ግንኙነት ዘርፍ ያገኘነው መረጃ ያመላክታል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ስምጥ ሸለቆ በካራት ከተማ የጽዳት መርሃ ግብር አካሄደች። ባልደረባችን ቤተልሄም ድርጅት ጨማሪ አላት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ማዕከላዊ ስምጥ ሸለቆ ሲኖዶስ ከሲኖዶሱ አቀፍ የልጆችና የወጣቶች አገልግሎት ስልጠና ጎን ለጎን በኮንሶ ዞን ካራት ከተማ የከተማ የጽዳት መርሃ ግብር አከናውናለች። በጽዳት መርሃ ግብሩ ላይ ተገኝተው መልዕክት ያስተላለፉት የዞኑ ረዳት የመንግስት ተጠሪ አቶ ባርሻ ኦለታ ከተማዎቻችን ጽዱ፣ ውብና አረንጓዴ ከማድረግ በላይ በግልና አካባቢ ንጽህና ዙሪያ ሁሉም ሰው ግንዛቤ ሊኖረው እንደሚገባ በመግለጽ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በልማትም ሆነ በተለያዩ ዘርፎች እያደረገች ያለችው በጎ ተግባር ለሌሎች አርአያ የሚሆንና የሚበረታታ ነው ሲሉ ተናግረዋል። የሲኖዶሱ ፕሬዚዳንት ወንጌላዊ ጌታቸው ገልቦ ከስልጠና ጎን ለጎን ጽዳት ያደረግነው ይህ ክንውን የቤተ ክርስቲያኒቱ ሁለንተናዊ የወንጌል አገልግሎት አካል በመሆኑ ነው ሲሉ ተናግረዋል። ከዋና ጽፈት ቤት በመምጣት ስልጠናውን የሰጡት የቤተ ክርስቲያኒቱ የልጆችና የወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ሁንዴሳ የጽዳት ዘመቻውና የአካባቢ ጥበቃ ስራው የቤተ ክርስቲያኒቱ ሁለንተናዊ የልጆችና የወጣቶች አገልግሎት ፓኬጅ አካል መሆኑን ገልጸው ሁሉም ክርስቲያን በየአካባቢው ይህንን መልካም ስራ በመስራት ለሌሎችም ምሳሌ መሆን እንዳለበት ተናግረዋል። መረጃው የኮንሶ ዞን መንግስት ኮሚኒኬሽን ጉዳይ መምሪያ ነው። ሲኤምኤን ሚኒስትሪ ሁለተኛ ጠቅላላ ጉባኤውን ጥቅምት 8 ቀን 2018 ዓ.ም አካሄደ። ባልደረባችን ቃል ኪዳ እንዳለ ተጨማሪ አላት። የሚኒስትሪው ጠቅላላ ጉባኤ ፕሬዚዳንት ፓስተር ደሳለኝ አበበ በአገልግሎት ምክንያት ከሀገር ውጭ በመሆናቸው ባይገኙ ምክትል ፕሬዚዳንት ዶክተር ሰናይት ሚደቅሳ ጉባኤውን መርተዋል። የሚኒስትሪው ዋና ስራ አስፈጻሚ ወንድም ተስፋዬ ካሳውን ሪፖርት ያቀረቡ ሲሆን የቦርድ ሊቀመንበር ፓስተር ሚካኤል ተሰማ በተመሳሳይ በሚያገለግሉበት ቤተ ክርስቲያን ካናዳ በመሆናቸው ባይገኙም የቦርድ ምክትል ሊቀመንበሩ ፓስተር ለገሰ ሌንጂሳ በተመሳሳይ ያሳለፍነውን ዓመት ክንውን ሪፖርት አሰምተዋል። ሚኒስትሪው የመጣበትን የፈቃድ ሂደት በተመለከተ ዋና ጸሐፊው ወንድም ተስፋ የኩምሳ ሪፖርት አቅርበዋል። በጉባኤው የተገኙ አባላትም በየተራ ንግግር አድርገው ዶክተር ሰናይት የሚደቅሳ ጉባኤውን በንግግር ዘግተዋል። በእለቱም በጋራ ማዕድ በመቁረስ ህብረት በማድረግ የእግዚአብሔር መገኘት የነበረበት ጉባኤ ሆኖ አልፏል። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ከውጭ ወዳገኘነው ስናልፍ አብዛኛዎቹ ክርስቲያኖች መጽሐፍ ቅዱስ ለግብረሰዶም አይነት ግልጽ ትምህርት አለው ብለው አያምኑም ሲል ጥናት አመላከተ። በተደርገው በዚህ አዲስ ጥናት መሰረትም አብዛኞቹ የቤተ ክርስቲያን መጽሐፍ ቅዱስ ስለ ግብረ ሶዶማዊነትና ጾታን መለዋወጥ ግልጽና ቆራጥ የሆነ ትምህርት አለው ብሎ አያምኑም። ይህ ግኝት አንዳንድ ቤተ ክርስቲያናት የመጽሐፍ ቅዱስን ትምህርት በተግባር ለማስተላለፍ እያጋጠማቸው ያለውን ችግር አግሎት ያሳያል። የጥናቱ ውጤቶች በዋሽንግተን የተመሰረተው የማህበራዊ ወግ አጥባቂ ተሟጋሽ ድርጅት የቤተሰብ ጥናትና ምርምር ካውንስል ከአሪዞና ክርስቲያን ዩኒቨርሲቲ የባህል ጥናትና ምርምር ማዕከል ጋር በመተባበር ሰኔ ወር ከተካሄደው የዳስሳት ጥናት ጋር ተዛማጅነት አላቸውም። በጥናቱ ውስጥ በመደበኛነት ቤተክርስቲያን ከሚሄዱ 1300 አሜሪካውያን በተሰበሰቡ መረጃዎች ላይ የተመሰረተ ሲሆን ውጤቶቹ ከሁለት ዓመታት በፊት ከተካሄደው ተመሳሳይ ጥናት ጋር ተወዳዳሪ ናቸው። ከጥናቱ የተገኘው መረጃ እንደሚያመለክተው 21 በመቶ ክርስቲያኖች መጽሐፍ ቅዱስ ጽንስን ማስወረድ ላይ ያለው አቋም ግልጽ ያልሆነ ወይም አሻሚ ነው ያሉ ሲሆን 17 በመቶ የሚሆኑት መጽሐፍ ቅዱስ ይህን ርዕስ በተመለከተ ምላሽ አለማድረጉን ይገልጻሉ። 11 በመቶ የሚሆኑት ደግሞ መጽሐፍ ቅዱስ ስለጉዳዩ ምን እንደተናገረ ምንም ዕውቀቱ እንደሌላቸው ተናግረዋል። በሌላ በኩል 59 በመቶ የሚጠጉት የቤተ ክርስቲያን ምዕመናን መጽሐፍ ቅዱስ ስለ ሃይማኖታዊ ነጻነት የሚያስቡው ሀሳብ ግልጽና ቆራጥ ነው በማለት ሲገልጹ በመቶ የሚሆኑት መጽሐፍ ቅዱስን ግልጽ ያልሆነ ብለው ይመለከቱታል። ይህ ጥናት በ2023 ከተካሄደው ተመሳሳይ ጥናት ጋር ሲነጻጸር በክርስቲያኖች የመጽሐፍ ቅዱስ አመለካከት ላይ 65 በመቶ ያህል የደረሰ መለዋወጥ እንዳለ ያመላክታል። መረጃውን ከክርስቲያን ቱዲ ያገኘ ነው። በመጨረሻም ዜና እረፍት። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የኢትዮጵያ የሙስሊም ህብረተሰብ መሪ ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ማረፋቸውን ተከትለው የተሰማውን ሐዘን ገለጻ። ባልደረባችን ቃል ኪዳን እንዳለ ተጨማሪ ያላት። በመላው ኢትዮጵያውያን ተወዳጅ የነበሩት ፍቅርና መቻቻልን በማስተማር የሚታወቁት የሙስሊም ህብረተሰብ መሪና አባት የነበሩትን የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሬስ ማረፋቸውን ታላቅ ሐዘን እንደፈጠረም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ገልጿል። በመሆኑም የኢትዮጵያውያን ወንጌል አማኞች አብያተ ክርስቲያናት ካውንስል የተሰማውን ጥልቅ ሐዘን በመግለጽ ለመላው የሙስሊም ህብረተሰብ እና ለወዳጅ ዘመዶቻቸው መጽናናት ይሆን ዘንድ እንደሚጸልይም አስታውቋል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እንደዚህ ይመስላሉ። መረጃዎቹን ወደ እናንተ እያደረስኩ የቆየሁት ኒያማኒዊል ሌብሶ ነበርኩ። መረጃዎቹ እንደማያዘጋጀላችሁ ኒያማኒዊል ሌብሶ ና ባልደረባዬ በተለይም ደርጬ በጋራ በመሆን ነው። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ